በ14ኛው መቶ ክፍለ ዘመን በአፄ እንድርያስ ዘመነ መንግስት እንደተገደመ የታሪክ ድርሳናት ሰንደውታል። የምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም። ገዳሙ በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ከቡኢ ከተማ 20 ኪሎ ሜትር ርቀት ላይ ይገኛል። በገዳሙ ከኢትዮጵያ ከአራቱ ማዕዘናት የመነኑ መናንያንና መናንያት ከዚህ ገዳም ይኖራሉ። እነኚህ መነኮሳት አለምን በቃኝ ብለው ተሰናብተው ይገቡም ዓለማውያን ዘንድ የሚሰሩ ዘርፈ ብዙ ስራዎችን ከመንፈሳዊ ሕይወታቸው ጎን ለጎን ይተገብራሉ። ለማን ይሁን አንዳንድ ጊዜ ግራ ያጋባል። ገዳም መግባት ምንም አይነት ስራ መሸሽ፣ ጸሎት ብቻ፣ ውዳሴ ማርያም መድገን ብቻ ብሎ የሚያስቡ ሰዎች አሉ። እኛ እንደዛ እናስቡ። ከሚቀበል የሚሰጥ ብፁዕ ነው ይላል መጽሐፍ ቅዱስ ነው። ስለዚህ እንደ ምድረከብድ አቡነ ገብረ መንፈስ ቅዱስ ገዳም የማይሰራ መናኝ የጻድቁ አቡነ ገብረ መንፈስ ቅዱስ ልጅ አይደለም ብለን እናስባለን። በጸሎት ሰዓት ጸሎት፣ በስራ ሰዓት ሥራ። ሥራውን የምንሰራው ለራሳችን አይደለም። እኛ ገዳም የገባ ነው፣ ስጋችንን በአግባቡ ለመንፈሳዊ ሕይወታችን አስገዝተን የመጣንበት ዋናው ዓላማ ለእግዚአብሔር ለመገዛት ስለሆነ ለእግዚአብሔር በመገዛት ውስጥ ግን ማህበረሰቡን በአግባቡ በማገልገል የራሳችንን የሆነ አሻራ በገዳማችን ላይ አኑረን ማለፍ የመጀመሪያው ዓላማችን ነው። በጣም ስራ አለ ስራ አለ። እግዚአብሔር ይመስገን፣ ጉልበት ያለው በጉልበቱ፣ ደካማም በጸሎቱ እየሰራ ነው። ገዳሙን እዚህ ሊያደርስ የቻለ ከስራና ስራ ውጭ ሌላ ስራ የላቸው እኔ ለምናገ ሀያ አራት ሰዓት ሙሉ ወይ ስራ ናቸው ወይ ጸሎት ናቸው። በተለምዶ ምን ይባላል መነኩሴ ቆቡን ስራ ያጣ መነኮሴ ቆቡን ቀዶ ይሰፋል። ይበራል ለምንድን ነው የምንቆደውን ቀዶ የሚሰፋው አጥያት ላለመስራት ነው። እነኚህ መነኮሳት ግን ቆባቸውም ቀደው መስፋት ሳይሆን ለማህበረሰቡ ምን ይጠቅማል ብለው ነው የሚያመጡት። ነው ገዳምስሉ ነገር ተሟልቶልን ብንኖር መስራት የሚገባኝ ነገር እስካልሰራን ድረስ በአምላካችን ፊት ለፊት እዳ እንጂ ምንዳል ይሆንልን አይችልም። ሰው እኛን ተመልክቶ ስራ መስራት አለበት እንጂ እኛን ተመልክቶ መሳት አለበት ብለን አናምንም። እና እነ በደረከብ አቡነ ገብረ መንፈስ ቅዱስ አንድነት ገዳም ስራ ባህሉ የሆነ ትውልድን መፍጣ ቤተ ክርስቲያን ምንጊዜም ያው ሰርቶ ማሳያ ነው። ጥንትም አባቶቻችን ቤተ ክርስቲያን የልማትም ያንዳንዱ ያው ጀማሪ ምና ቤተ ክርስቲያን ከሁሉ ከቤተ ክርስቲያን ነው የወጣው እንዳለ ይህንን መነሻ ያደረግነው ነው። ምንድን ነው ሰው ከተሰራ የማይለወጥ የለም ቤተ ክርስቲያን ሁሉ ጊዜ መለመን የለባትም ምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም መናንያንና መናንያቱ የገቢ ምንጭ የሚያስገኙ ተግባራቶቻቸው ብዙ ናቸው። የወተት ከብቶች አሏቸው፣ ሽመናው ይሸመናል፣ የእጅ ስራዎች ይሰራሉ፣ ከብቶች ያርባሉ። የአካባቢው ሕብረተሰብ ርቆም እንዳይሄድ የወፍጮ አገልግሎት ይሰጣሉ፣ የኑግ ዘይት ያመርታሉ። ብቻ ስራቸው ብዙ ነው። እነኚህ መነኮሳት ግን በስጋ መድከም በህመም መፈተን አንዱ የህይወት አጋጣሚያችን ነው ብለው ያስባሉና ህመማቸውን እንደ መከራ ተቀብለው መኖር እንጂ ወደ ዓለማዊ ወደ ህክምና ተቋም መሄድ መታከምን ምርጫቸው አያደርጉም። ገዳማውያን አባቶቻችን ሲታመሙ ወደ ህክምና ሄዱምና ብዙ ለሀገር የሚጠቅሙ አባቶች በቃ ህክምና እንድም እያሉ በዛው ብለው ወታቸው የሚያልፋል። የአንድ ጊዜ አጋጣሚ ግን ሌላ የተሻለ ሀሳብ እንዲጸነስ ፋና ሁናቸው የገዳም አባቶች ህመም ባመማቸው ሰዓት ይቸገራሉ። አጋጣሚ ከቡድናችን መካከል አንድ የምትሆን እህታችን የምድረ በከብድ ገዳምን ስትሳለም ለመሳለም በሄደችበት ወቅት ማንበብ ያልቻሉ አንድ አይናቸው ያስቸገራቸው መጽሐፍ ለማንበብ የተቸገሩ ትልቅ አዛውንት ታይ እና ለሕክምና ትጠይቃቸዋለች። ለምን ወጥተው አይታከሙም ትላቸዋለች። እኔ ከገዳሜ ፈጽሞ መውጣት አልፈልግም። እኔ ከትዳር በኋላ የመነኮስኩ ሰው ነኝ። አሜሪካ ነገር ሁሉ የሚኖሩ ልጆች አሉኝ። አልወጣም ግን ከገዳሜ ብሎ እንደዛ እየተቸገሩ የሚኖሩ ነበሩ እና በዚህ ምክንያት የህክምና ባለሙያዎች ሰባት ጊዜ በላይ ነው ተመላልሰው ህክምና የሰጡት እዚህ ገዳም ላይ በሁለት ዓመታት ውስጥ ማለት ነው። እዚህ በዛ የተጀመረ ነው። ለምን ከአዋሳ፣ ከአርባ ምንጭም፣ ከቡታጅራም፣ ከወልቂጤ የሚመጡ የህክምና ባለሙያዎች አሉ። ከሩቅ ለምን እንመጣለን? እዚሁ አካባቢ ተቋም መስረት ወር ሞባይል ክሊኒክ ማቋቋም ለምን አንችልም? በሚል እሳቤ ነው የተጀመረው እና በኋላ ግን ገዳሙ በጣም ጠንካራ አባቶች አሉ አሏቸው በተለይ ራሳቸውን የሰወሩ ትልልቅ ትምህርትም እውቀትም ያላቸው ከመንፈሳዊነቱ ሌላ ተጨማሪ እንዳላቸው ከንግግራቸው የማየው የምረዳው ነገር አለ። የምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም መነኩሳት በገቢ ማግኛ ዘዴ በፈጠሩት መነሻ ገንዘብ ቡኢ ከተማ ላይ በ አንድ ሺ ዘጠኝ መቶ ካሬ መሬት መካከል 600 ካሬ ላይ የሰፈረ ባለ 7 ወለል ህንጻ አስገንብተው የጤና ተቋም በመክፈት ለአገልግሎት ክፍት አድርገዋል። የሚከፈተው ሆስፒታል ነው፣ ግን አሁን የከፈትነው ክሊኒክ ነው። ይሄ ክሊኒክ በዞናችን 29ኛ ክሊኒክ ሆኖ የተመዘገበ ነው። ጥቅል በዞናችን ያሉ የጤና አገልግሎት መስጫ ተቋማቶች ስልሳ ሶስት እንዲሆኑ ደግሞ እድል የፈጠረ ነው ማለት ነው። ስለዚህ ይሄ ተቋም ቀደም ሲሉ ከነበሩት ተቋሞቻችን ወይንም በግሉ ዘርፍ ኢንቨስት ሲደረግባቸው ከነበሩት ተቋማቶቻችን በሁለት መልኩ ለየት ይላል። አንደኛው እስካሁን የተከፈቱት ሀያ ስምንቱ ክሊኒኮች ግለሰቦች ኑሯቸውን ለማሻሻል ወይም ደግሞ በሙያቸው ማህበረሰቡን ለማገዝ በግለሰብ ኢንቨስት የተደረጉ ናቸው። ይህን ክሊኒክን ስናይ እንግዲህ ሁላችሁም አባቶች እንደምታግዙኝ፣ በክርስትና ህይወትን በሁለት በኩል የተሳለ ቢላ መሆን ያስፈልጋል ነውና የዛ በረከት ስለሆነ ለየት ያደርጋል። ምክንያቱም በማህበራዊ ዘርፉ የማህበራዊ አገልግሎት ችግር ለመፍታት የመጣ ተቋም ስለሆነ ለየት ይላል። ብዙ እንደዚህ አይነት ስራዎች ይኖራሉ። በእኛ አካባቢ ግን የመጀመሪያው ተቋም ስለሆነ ገዳሙን አሁንም ይሄን ሀሳብ በማሰቡ በገዳም ውስጥ ያለው መንፈሳዊ ተጋድሎ ጥንትም አባታችን አቡነ ገብረ መንፈስ ቅዱስ ከበረሃ ጀምረው ሲያደርጉ የነበረውን ተጋድሎ በሰው ልጅ ላይ ነው። የሰው ልጅ ሕይወት የሰው ልጅ ነፍስ እንዳትነጠቅና ወደ ፈጣሪዋ እንድትመለስ እንዲማርላቸው የዛ ፈለግ እንደተጠበቀ ሆኖ በገዳሙ እየተሰራ ዛሬ ደግሞ ይሄው የሰው ልጅ በስጋዊ ህመም በስጋዊ ደዌ ደግሞ መሰቃየት የለበትም፣ ስጋዊ ፈውስም ለመንፈሳዊ ፈውሱ መሰረት ነው በማለት የተሰራ ስለሆነ ገዳሙንም አባቶቻችንንም ይሄን ሀሳብ አስባችሁ እውን እንዲሆን ያደረጋችሁት በሙሉ ታላቅ ምስጋና ማቅረብ እንፈልጋለሁ። ከልብ ካለቀሱ እምባ አይገድም እንዲሉ በከተማው ከተገነቡ ህንፃዎችም በፈጣን ጊዜ ውስጥ ስለማለቁ ተመስክሮለታል። እንግዲህ የዚህ ቅጥር ግቢ ውስጥ የምታዩት ቦታ ከ2015 በፊት ታጥሮ የነበረ በተደጋጋሚም ወደ ልማት እንዲገባ የከተማው መንግስትም ጥያቄ ሲያገር ነበረ። ባጠረ ጊዜ ደግሞ ሀሳብ በማመንጨትና ፕሮጀክት በመንደፍ ከ2015 ጀምሮ የፕሮጀክቱን አስፈላጊነት ላይ በመግባባት ከ2016 ጀምሮ በፈጣን የግንባታ ምዕራፍ ላይ በመገኘት አሁን የምታዩት አንድም ለከተማችን ትልቅ ድባብ የሚፈጥር ሁለትም በተለያየ የግንባታ ደረጃ ላይ የሚገኙ የከተማችን ህንፃዎችም ጭምር አሪያ ሊሆን በሚችል መንገድ በፈጣን የግንባታ ምዕራፍ ላይ ሆኖ አሁን ለመነሻ የሚሆነው የመካከለኛ ደረጃ ክሊኒክ አገልግሎት እንዲጀምር አብቅቷል። ታላቁ የምድረ ከብድ ገዳ ከመንፈሳዊ አገልግሎቱ በተጨማሪ ዜጎች በሚቸገሩበት እና ግልጋሎት ሊያገኙ በሚገባቸው ስራዎች ላይ አተኩሮ በመስራት ዘርፈ ብዙ ተግባራት እያከናወነ ስለመሆኑ አንድም እንደ ምህመን እንከታተላለን፣ ሁለትም እንደ አመራርም በሚፈጠሩ የጋራ መድረኮች ላይ ገዳሙ በሚፈጽማቸው የልማት ስራዎች ጉብኝት ስናደርግ ነበረ በዚህም መሰረት መንግስትም ትኩረት ሰጥቶ በሚሰራባቸው ዘርፎች ላይ በተለይም የልማት ትሩፋት በምንላቸው በወተት በማር በተለያዩ የእደ ጥበብ ውጤቶችና ልዩ ልዩ የፍጆታ እቃዎች ላይ ለከተማችንና ለአጠቃላይ ለከተማችን ነዋሪዎች ግብአት በማቅረብ ትልቅ አብነት ስራዎች እየተሰሩ ነው። ያለውና ይህ ሁሉ ስለተደረገ ሁሉ በከተማው መንግስት ስም ማመስገን እንፈልጋለን። የጤና ተቋሙ ዛሬ መነሻው መካከለኛ ክኒሊክ ደረጃ ይሁን እንጂ ህልሙ ሩቅ ነው ይላሉ። ከብድ አቡነ ገብረ መንፈስ ቅዱስ ገዳም አሁን ያለንበትን የሆስፒታል ስራ በ150 ሺህ ብር ሀሳብ ዛሬ 80 ሚሊዮን ብር ደርሰናል። ገንዘብ ኪስ ውስጥ ሳይሆን ጭንቅላት ውስጥ አለ ብለን እናምናለን። ህብረት ኃይል ነው እንዲሉ በዚህ ተግባር ብቻ የሚገታ ህልም የላቸውም። በጣም ብዙ የታቀዱ እቅዶች አሉ። በአጭር ጊዜ አምስት ሀምሳ አምስት የሚባል ፕሮጀክት አለ። አምስት ሀምሳ አምስት የንብ ቀፎዎችን ወደ ገዳሙ በማስገባት የንብ ማነቡን ስራ ከፍ ለማድረግ ከዛም ባሻገር ደግሞ የማር ማጣሪያዎችን በማድረግ በሚያስፈልገው መንገድ ለገበያ የሚውሉትን ማሮች ጥራታቸውን ጠብቆ መስራት በቀጣይ ደግሞ አሁን ዘመናዊ ሕክምና ተሰርቷል። ቦታ ተዘጋጅቷል፣ በምድረ ከብድ ውስጥ። ከዛም ባሻገር ደግሞ በዚህ ጉዳይ ላይ የሚሰሩ አባቶች ተመርጠዋል። ለገዳሙም ደግሞ እውቀቴን ለዘመኔ ላ እውቀት አልሰጥም ለገዳሙ አስረክባሉ የሚሉ ትልልቅ አባቶች ተገኝተዋል። እነዚህን በማገናኘት በአጭር ጊዜ ውስጥ ምድረ ከብድ ውስጥ የባህል ህክምና ለመጀመር የገዳሙ አስተዳደር ይህንን ጉዳይ በአጽኖት ተወያይቶበት ውሳኔ ያስተላልፏል። ቦታ የመከለልና በዚህ ጉዳይ ላይ የሚሰሩ አባቶችን አምጥተን ደግሞ ይህ ኢትዮጵያ የምትታወቅበትን ከኢትዮጵያ ውጭ ብቻ ከኢትዮጵያ ውጭ የማይበቅሉ ኢትዮጵያ የሆኑ ሀብት ብዙሀን የሆኑ ሀብቶች አሉ። በዚህ የሚሰሩትን ደግሞ በማሰባሰብ ስራ ኦሮሞ ተጀምሮ ብዙ ሰዎች ደስተኛ ሆነው በይህን ስራ ለመስራት አስበዋል። ቀጥሎ ደግሞ ከሱ ጎን ለጎን ደግሞ እዛው አካባቢ ገዳሙ አካባቢ የሚገኙትና ብሎም ወደ ስራ የከብቶች ሕክምና በስፋት ለመስራት እሱም ታስቧል። ምክንያቱም አካባቢ ላይ ያለውን የገበሬውን ከብት ስታከሚ አካባቢ ያለውን የሌለውን ነገር ስሰሪ ገበሬው የኔ ነው ገዳሙ ብሎ እንዲያስብ እንደዚህ አይነት ነገሮች ከባህል ሕክምና እስከ ዘመናዊ ሕክምና በከብቶች ላይ አሁን እንደምናየው በሰዎች ላይ ዘመናዊ ሕክምና ተጀምሯል። ቀጥሎ ደግሞ የጠፋውንና የተደበቀውን የባህል ሕክምናችንን ገዳማት ላይ የሚገኙ አባቶች ከዛም ባሻገር ከውጭ ያሉትንም አምጥተን አሳልጠን ለመስራት በጣም ሰፋፊ ፕሮጀክት እርሻዎችን ለማዘመን ትራክተር በመግዛት ሌሎችንም ልበቀና ገዳም ውስጥ ባይዘው በጣም የሚያግዙ ትልልቅ ሰዎች አሉ። በጣም የሚሰራበት ነው። እኛ ዛሬ ደርሰን ነው፣ ከኛ በላይ የሚሰሩ ታላላቅ ሰዎች አሉ። እና እነሱም ሌሎችንም በማስተባበር ገዳሙ ላይ ትልቅ ስራ ሰርቶ ገዳሙም አትርፎ ሌሎችንም ለማትረፍ አጎራባች የሆኑት ገዳሞችንም ደግሞ ሊንክ በማድረግ ለዱቄት ፋብሪካዎች ከእርሻ ጋር የተያያዙ ነገሮችን፣ ከውሃ ጋር የተያያዙ ነገሮችን በፕሮጀክት ደረጃ ተይዟል። ይሄ ግን ቀዳሚ ስለሆነ ይሄ ታይቷል። ባለችን ጊዜ ሰርተን ማለፍ እንፈልጋለን። በዛም መሰረት ቤትረከብ አቡነ ገብረ መንፈስ ቅዱስ ከቁጥር በላይ የሆኑ ፕሮጀክቶች አሉት። ከቁጥር በላይ የሆኑ ሀሳቦች አሉት። ከዛ ሀሳብ መካከል ከየትኛውም አጋ እንግዲህ በሕክምናው ዓለም ዛሬ ሌሎች ሀገራት የደረሱበትን እነ ቻይናን እነ ህንድን እነ ግሪክን ብንመለከታቸው በዚህ በባህላዊ ሕክምና የት እንደደረሱ ለቃላት ይቸግራል። አንድ ዓለማዊ ሰማንያ ሁለት የሕክምና ተቋም አለው ግሪክ ላይ ህንድ ላይ በኢትዮጵያ ደረጃ እዚህ ግባ የሚባል የሕክምና ማዕከል የለን። በጣም እናዝናለን። ይህ የእኛ ድካም ነው። ማንንም መውቀስ አንፈልግም። በዚህ እኛ ስላልሰራን እኛ ሳንሰራ የሆነ አካል መስራት አለበት ብለን አናም መች እኔ ሰራው ሌላ ሰው ላይ ላለመፍረድ ስለዚህ፣ እኛ እዚህ ያደረ እህት ወንድሞቻችን ኢትዮጵያውያን ይሄ ብሔርን፣ ቋንቋ፣ ትውልድን የማይገልጽ ስራ ስለሆነ ማንኛውም ሰው ወጥቶ መጥቶ የሚገለገልበት ስለሆነ ገንዘብ ያላችሁ በገንዘባችሁ፣ እውቀት ያላችሁ በእውቀታችሁ፣ ጉልበት ያላችሁ በጉልበታችሁ አግዛችሁ፣ ሀሳባችን የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም አጠቃላይ ሆስፒታል ወይ ደግሞ ሪፈራል ሆስፒታል የሚለውን ማየት የቅርብ ፍጹም ምኞታችን ስለሆነ ከጎናችን ሆናችሁ ለስጋም ምን ለነፍስም የበረከት ስጦታ፣ የበረከት ስራ እንድትሰሩ እግዚአብሔር ቢረዳን ከዚህ በላይ እንሰራለን። ይሄ አሁን ህንፃው አይድል እንዳይሆን ባክኖ እንዳይቆይ ለጊዜው ነው። ህንፃውን ጥሩ ፕሮቴክት አድርጎ አሁን ግራውንድ ፕላስ ሰቨን ስለሆነ የሚሰራው ወደ ከፍተኛ የህክምና ማዕከል ጀነራል ሆስፒታል ወይም ጠቅላላ ሆስፒታል እናሳድጋለን ያሳድጋሉ ብዬ አምናለሁ። አሁን የምታዩት ኤክስሬ በጥቂት ቀን ሶስት ወር አልሞላም። ይሄንን ሲገዛ እግዚአብሔር በተአምር የሚሰራቸው ነገሮች ስላሉ ከዚህ በላይ ሲቲም፣ ኤም አር አይም፣ ዳያሊሲስም ምንም የተሟላበት ቤት እንደሚሆን ተስፋ አደርጋለሁ። ለአካባቢውም ትልቅ እረፍት ነው። ቤተክርስቲያንም ደግሞ የቀደመ ክብሯን ለምእመኑም ለማህበረሰቡም የምታሳይበት ነው ብዬ አምናለሁ። ተባበርን፣ ብዙ መስራት እንችላለን ሲሉ በሌሎች ሀገራት የተመለከቷቸውን የገዳማት ስራ ለአብነት እያነሱ አጫውተውናል። ግብጽ ሄጃለሁ። ግብጽ በምንሄድበት ሰዓት ላይ ብዙ ገዳማት፣ ምናልባት ኢትዮጵያ ውስጥ ቤዲን ኢጅፕት የሚል ነገር ካየሽ ከገዳማት የሚመረቱ ነገር ናቸው እና ትልቁ የስራ ልማት ያለው ትልቁ እድገት ያለው ገዳሙ ውስጥ ሆኖ ነው ያገኘ ነው እግር ጥሎኝ ብዙ ቦታ ለማየት ሞክር ያለው። ህንድም አይቻለው። የህንድ ኦርቶዶክስ ቤተ ክርስቲያን የእኛ እህት ቤተክርስቲያን ነው የምትባለው ከኦርየንታል ቤተክርስቲያን አንዷ ናት። የግብፅን ቤተክርስቲያን ኮፕት የሚባለውን የግብፅን ቤተ ክርስቲያን ማየት ችያለው። አራት አምስት ጊዜ ተመላልሼ አይቻለው። ከዛ ሌላ ደግሞ ምስራቃውያን ከሚባሉት የራሻ ቤተ ክርስቲያንን አይቻለሁ። ግብፅ አሁን ከጎበኘሁት አንዱ ገዳም ማር ሚና ገዳም ይባላል። የአባ ሚናስ ገዳም ነው። ሰላሳ አምስት ፋብሪካዎች አሏቸው። ሰላሳ አምስት የእብነበረድ ፋብሪካ አላቸው። የጁስ እንትን የሚያመርቱበት ፋብሪካ አላቸው። ማዕት ፋብሪካ ነው ያላቸው። በቁጥር ጥቂት መነኮሳት ነው ያሉት። አካባቢው ላይ ግን ማህበራዊ ግዴታቸውን በሚገርም ሁኔታ ይወጣል። ልዩነት የለባቸው እስላም ክርስቲያን የሚል ነገር የላቸው። መረዳት የሚገባቸው ሁሉ ይረዳሉ። ለመንግስትም ደግሞ ተገቢውን በህጋቸው መሰረት ተገቢውን የመንግስት አክስ ይከፍላሉ። እነዚህን ነገሮች ሀገራችን ላይ ለመተግበር ምንም ያቅተን ነገር የለም። መኪናም በምንም ተጉዘን የምንጎበኛው የምንጎበኘው እርሻ በገዳም ደረጃ ማየት ማለት ኢትዮጵያ ገና አልሰራንም ማለት ነው። ስለዚህ ይሄ ጅማሬ ነው። በትንሹ ነገር ብዙ ነገር ማየት ይችላል በዚህ ልክ መስራት ከቻለ ሀገርም ማደግ ይችላል ህብረተሰቡም ማደግ ይችላል የሚሰራ ትውልድ የስራ አጥነትም ከፍተኛ አስተዋጽኦ ይኖረዋል ብዬ አስባለሁ ይህ የህክምና ተቋም እዚህ እስኪደርስ ባለው ሂደት ብዙዎች በእውቀት በገንዘብ በጊዜ የተሳተፉበት ነው በልማት ስራ ውስጥ የሚናቅ ሀሳብ የለምና የመነኮሳቱ ትጋት ለብዙዎቹ አቅም ጉልበት ሆኗቸዋል። ምንም አላገዝ ናቸው። ምክንያቱም ትንሹ ጅማሬ እዚህ ላይ ካደረሰ በጣም ማገዝ እንደሚገባ ነው የተረዳንበት። ምክንያቱም ያለንን እውቀት ነው የሰጠነው፣ ጊዜ ነው የሰጠነው። ከዛ ባሻገር እኛ ለገዳም በሰራን ቁጥር ደግሞ ከስራው በላይ ስራው እኛውን የሰራበትን ሁኔታ ነው ያየነው። በእውነት ገዳም ውስጥ ያሉ አባቶች ያላቸው ትጋት ያላቸው ተነሳሽነት ከተማ ድረስ መጥተው እኛም ፈልገውን በሚያስፈልገው ነገር አግዙን እና እኛ የእናንተ ታዛዦች ነው ብለን የሚያሳዩት ነገር እውነቴ ነው። ምናልባት እንደውም ከተማውን ጥለሽ ከእነሱ ጋር ብሰሪ የሚል ስሜት ነው የሚፈጥረውና በዚህ ልክ ከተሄደ ይህንን ሲስተም ውስጥ የሚገቡ ሰዎች ደግሞ ከሀገር ውስጥም ከውጭ መሰብሰብ ከቻለ እውነት ለመናገር መንግስት፣ ያለምንም ድርድር ያለምንም ቅድመ ሁኔታ በዚህ ልማት የሚደግፉትን እንደሚደግፍ እርግጠኛ ነው። በዚህ ክሊኒክ ላይም ይህንን አይተናል። በዚህ አጋጣሚ እንግዲህ የዞኑንም የከተማውንም ከንቲባውንም በዚህ ላይ ደግሞ በክልል ደረጃ የሚያደረጉትን አስተዋጽኦ በእውነት ነው ብሎ ሳላመሰግን አላልፍም። ለእኛም እንደሚያበረታታ ስሜት ተሰምቶናል። በቀጣይም ደግሞ በዚህ በተያያዘ ብዙ ስራ ከእነሱ ጋር እንደምንሰራ ፕሮጀክታችንን እያስተካከል ያለን ያለ የህክምና ማይከል ላይ ብዙ መሳሪያዎች ገብተዋል። ባዮሜዲካል ኢንጂነር እንደመሆንም እያንዳንዱን መሳሪያዎች እኔ ነኝ የገጠምኳቸው ማለት ነው እና ኃላፊነት ወስጄ ቤተክርስቲያናችን በአቋቋመችልን እድል መሰረት በሙያችን እስከዛሬ ድረስ በገንዘብ አስራት ስናወጣ ነበርና በሙያችን አስራት ለማውጣት እዚህ ቦታ ላይ ስንመጣ በጣም ደስ እያለ ፐርሰናሊ ለመጀመሪያ ጊዜ በመንግስት ቤት በምንሰራበት ጊዜ ለመጀመሪያ ጊዜ አመት እረፍት ፈቃድ ለአንድ ወር ወጥቻለሁኝ። የዓመት እረፍቴ የጠቀምኩት እዚህ ፍሪ ሰርቪስ ለመስጠት ባለሙያዎችን ለመቅጠር፣ ማሽኖቹን ለመቅጠር ነው እዚህ ቦታ ላይ የመጣሁት ማለት ነው። ምን ብዬ ልንገርሽ፣ እነሱ ጋር ሄደሽ አንደኛ የውስጥ ሰላም ታገኛለሽ። ለምሳሌ የውስጥ ሰላም ምንድን ነው? መናገራችሁም አንዳንድ ያረስ የውስጥ ሰላም ማለት በቃ ሳታቂ የሚያስቅሽ ሳታቂ ለስራ የሚያነሳሳሽ ሳታቂ ምንም የሚያደርግሽ ነውና የውስጥ ሰላም ስላላቸው ከበጣም ብዙ ፕሮጀክቶች ቀርጸው ይሰራሉ ማለት ለማን ለራሳቸው አይደለም መነኩሴ በራሱ ሟቲ ነው አይደል የሚያወርሰው ልጅ የለው ምን የለው? ዛሬ በቴጂ ጁላይ ብር የለው? ምን የለው በቃ መጀመሪያ መንኩሷል አለምንትቷል? ለማን ነው የሚሰሩት ለኛ ይህም ክሊኒክ የተገነባው ለጠቅላላ ማህበረሰብ ነው። ይሄ ክርስቲያን ብቻ ኦርቶዶክስ መጥቶ የሚታከምበት ናም አይደለም። እና ተገዳሙ እንደ ገዳም ሌሎች ገዳማት፣ ሌሎች አብያተ ክርስቲያናት ምን ተምራቸዋል። ይህ መጠን ይፈልጋል። በቡይ ከተማ የተገነባው የምድረከብድ የጤና ተቋም ዛሬ ላይ ለከተማው ነዋሪዎችና ከአጉራባች አካባቢዎች ለሚገለገሉ ህሙማን ትልቅ ረፍትን የሚሰጥ ነው ሲሉ የከተማው ነዋሪዎች ሀሳባቸውን በደስታ ገልጸውልናል። እኛ እንግዲህ አሳክመናልም ታክመናልም። አንድ ክሊኒክ ገፋቢል እንደዚህ በእንጨት የተሰሩ ትናንሽ በክራይ የተሰሩ ቤቶች ላይ ነው። እንዲህ ክፍሎቹም በግል ደረጃ የተሰሩ ማለት ነው። ይሄ ግን ስታንዳርዱ አሁን እኛ ስናየው ሌላ ቦታ ሆስፒታል ሄደን የምናየው የሆስፒታል ስታንዳርድ ነው፣ ህንፃው ማለት ነው። ከዚህ አንፃር ቀጣይ ሆስፒታል ይሰራል ብሎ መገመት አያዳግትም ማለት ነው። ብቻ ሳይሆን አንዳንድ ጊዜ ታማሚ አካባቢውን ማየት እራሱ ያክመዋል። ሄዶ እዚህ ሐኪም ቤት መጥቶ ሲያይ ሕክምናው ሊያድነው እንደሚችል አስቀድሞ ይገምታል። በመገመቱ ሊድን ይችላል ማለት ነው። እና ከዚህ አንጻር በጣም ከፍተኛ ደስታ ነው የተሰማኝ። አዲስ ተቋም መፈጠሩ ፕላስ ደግሞ ከሃይማኖት ጎን ለጎን እንደዚህ ማህበራዊ ጉዳይ መሰራቱ መሰራቱና ለማህበረሰቡ ደግሞ ትልቅ ፋይዳ አለው። ምክንያቱም እንደ ከተማ ራሱ በመዋቅር ደረጃ ገና ጤና ጽህፈት ቤት እያቋቋመ ያለ ተቋም ነው። ሆስፒታሉም በወረዳ ስር ነው ያለው። ስለዚህ ይሄ ተቋም ለከተማዋ በጣም ሰፊ የሆነ ፋይዳ አለው። ማህበረሰቡ በሰፊው ሁሉንም ሃይማኖት ሁሉንም ማህበረሰብ እዚህ ጋር እንዲገለገል በመደረጉ በጣም ደስ ይለኛል። እኔ ያው እንደምታየኝ የእስልምና እምነት ተከታይ ነኝ፣ ግን እዚህ ጋር ሆኜ በመምጣቴ ነጌ ደግሞ ለሀገር ለከተማዋ ፕላስ ደግሞ እንደ ማህበረሰብ እንደ ሰውም ሳስበው ይሄ ተቋም በጣም ጠቃሚና ወሳኝ ደግሞ ከከተማው እድገት ጋር ተያይዞ ደግሞ አሁን ላይ በዚህ ሁኔታ መፈጠሩ ለከተማችን በጣም ትልቅ ገጸ በረከት ነው። ገዳሙ እንደ ሀገር ምሳሌ መሆን የሚችል ተግባርን ይዞ መምጣቱ ለሌሎች ገዳማትና ቤተ እምነቶች አብነት መሆን ይችላል በማለት ብዙ መስራት ቢቻል ዘርፈ ብዙ የማህበረሰቡን ችግር መፍቻ መፍትሄ መሆን ይችላሉም ይሉናል። አለምንቀው ገብተዋል። አለምንቀው ገብተው ደግሞ አለምን ላልናቁ ሰዎች መትረፍ እንችላለን ብለው ሲያስቡ ይህንን ለማገዝ ደግሞ ማንኛውም ጤናማ አይምሮ ያለው ሰው ሁሉ ሊያግዝ ይገባል። ለማገዝ ደግሞ ምንም አይደለም የሚያስፈልገው ድልድይ ሆነው መስራት ነው። ምክንያቱም ገዳም ሊያግዙ የሚፈልጉ ብዙ ሰዎች አሉ። እንደ ድልድይ ሆነው ግን ሊያገናኝ የሚችል ሰው ባለመኖሩ ብዙ ነገሮች ሳይሰሩ ስታይ ይቆጭሻል። ስለዚህ ትልቅ አቅም አለ። ውሸት የለም። ሀቅን ተይዞ ነው የሚሰራው። ማጭበርበር፣ ሌብነት አታየ። በእርሻ ገብተሽ ብታገዥ በማማከር በስልጠና በአብነት ትምህርት ቤቶችን ዜጋን ከማፍራት አንፃር ትውልድን ፈርሃ እግዚአብሔር ያለውን ከማነጽ አንፃር ገዳም ውስጥ ብዙ ስራዎች ቢሰሩ እውነት ነው፣ አገርን ማገዝ ነው። ስለዚህ ያልተሰሩ ብዙ ስራዎች አሉ። አሁን የምናየው መካከለኛ ክሊኒክ ነገ አድጎ ወደ ሆስፒታል ሆስፒታል በሆስፒታል ስታንዳርድ ነው አሁን የተጀመረው። በአጭር ጊዜ ውስጥ ሆስፒታል ስታንዳርድ ሊያሟላው የሚችለውን ነገር እናሟላለን ብለን ያን የተሰራው። ስለዚህ በግለሰብ ደረጃ አንድ ሰው ተነስቶ እኔ ይህን እንገዛለሁ ብሎ ሙሉ ማሽን ሲያቀርብ አይተናል። እኔ ይህን ተነስቼ ይህን አቀርባለሁ ይህን ማብረት አቀርባለሁ። ልበቀና ኢትዮጵያ በጣም ልበቀና የበዛበት ነው፣ እና ብሪጅ ነው ሁለቱን ኮኔክት የሚያደርግ ሰው ነው የጠፋው። ና ብዙ መሬት አለ ብዙ የሰው ኃይል አለ። እነዚህን ሁሉ በማገናኘት አገራችንን በተሻለ መንገድ ብርሃናማ እንድትሆን የሚያደርጉ በጣም ጠንካራ ሰዎች ያሉበት ትልቅ የገዳም ስፍራ ሆኖ ነው ያገኘሁት። ከ80 ሚሊዮን ብር በላይ በሆነ ወጪ የተገነባው ይሄው የጤና ተቋም ነገ ብለው ያለሟቸው ህልሞች ተሳክተው ማየት የእኛም ምኞታችን ነው።